መሰንበቻን ኤፍኤም አዲስ ዘጠና ሰባት ነጥብ አንድ ላይ እያደመጣችሁ ነው። በተለያዩ ጉዳዮች ነው ቆይታ እያደረግን የምንገኘው፣ አብራችሁን ስላላችሁ በጣም እናመሰግናለን። የመንግስት ከፍተኛ የስራ ኃላፊ ናቸው። በተለይ ደግሞ በቱሪዝም ዘርፍ ላይ በሚሰሩት ስራቸው በጣም ይታወቃሉ። የኦሮሚያ ቱሪዝም ኮሚሽን ኮሚሽነር ወይዘሮ ሌሊሴ ዱጋ ከሰሞኑ ያው የእሳቸው የጤና ሁኔታን ተከትሎ ይፋ ያደረጉት አንድ መረጃ በርካታ ኢትዮጵያን ስለ ጉዳዩ እንዲነጋገሩ ለእሳቸው ያላቸውን አክብሮት እና ደግሞ መልካም ምኞት እንዲገልጹ አድርጎ ነበረ። አዲስ መጽሐፋቸውንም ጽፈው እያጠናቀቁ መሆኑንም ይፋ አድርገው ነበረ። ወይዘሮ ሌሊሴ ዱጋ ስለገጠማቸው የጤና እክል፣ ስለ አሁን ስላሉበት ሁናቴና ስለ መጽሐፋቸው እሳቸውን ደግሞ አግኝቶ ስለ ቱሪዝሙ አለማውራትም አይቻልምና ስለ ቱሪዝምም እንድናውራቸው አሁን ካሉበት ሀገረ ጆርዳን አግኝተናቸዋል። ጥናስጥልን እንደምናሉ ክብርት ወይዘሮ ሌሊሴ ሄሎ ሰላሞን እንዴና አለን ይመስገን እኛ በጣም ደህና ነን። እርሶ እንዴት ነውት? በጣም ደህና ነኝ። አመሰግናለሁ ምንድን ነው እንደ ከሰሞኑ ከጤናው ጋር በተገናኘ ስለገጠመው ጉዳይ አጋርተዋል በይፋ የ ማህበራዊ ትስስር ገጾውና ያሉበት ሁናቴን በተመለከተ ምን ገጠመዎት ያው የጤና ችግር ገጠመኝ የገጠመኝ ሊንፎማ የሚባል አይነት ካንሰር እሱንም በህክምና ላይ ነው የምገኘው ጆርዳን አማን የሚባል ሀገር አሁን እንዴት ነዎት በተለይ ደግሞ ህክምና ከጀመሮ በኋላ ያለው እንቅስቃሴ ምን ይመስላል? አሁን ወደ አራት ወር እየሆነ ነው። ቀለል ያለ ህመም የጨጓራ አይነት ስሜት ተሰምቶኝ እንደ ህክምና ነው የሄድኩት። በዛ አጋጣሚ ነው ምርመራዎች ሲደረጉ አልትራሳውንድ የተለያዩ ሲደረግ ማወቅ የቻልኩት አንድ አስር ቀን ፈጅቶብኛል። ኢትዮጵያ ውስጥ አዲስ አበባ ላይ ያሉ ሆስፒታሎች በብዛት እና የተለያዩ ዲያግኖስቲክ ሴንተሮች ለኮንፎርሜሽን የተለያየ ምርመራ በማድረግ ከዛ በኋላ ግን ቀጥታ አማን ጆርዳን ወደሚባለው ሀገር ትልቅ የካንሰር ሴንተር አላቸው ኪንግ ሁሴን ካንሰር ሴንተር ይባላል ወደዛ ለህክምና ነው ያመራሁት። እዚህም ከመጣ በኋላ ሀገር ውስጥ ኢትዮጵያ ውስጥ የተደረገው ምርመራ ተጨማሪ ምርመራ አድርገውልኝ ወደ ህክምና ነው የገባሁት። አሁን ወደ አራት ወር እየሆነ ነው። እንግዲህ አንዳንዴ ምናልባት ቀድመን የምናስተውላቸው የህመም ምልክቶች ይኖሩ ይሆናል እና የህመም ምልክቶች ነበረውት ምናልባት ራሱ ላይ ያስተውለው ነበረ። አ የመጀመሪያው ስሜት ይከብዳል። መጀመሪያው አይ ቲንክ በጣም ፈጣን ነበረ ታይፕ ኦፍ ካንሰር ሊንፎማ አግሬሲቭ ነው በጣም በአስር አስራ አንድ ቀኖች ምርመራ በማድረግበት ጊዜ፣ አዲስ አበባ ባለበት ጊዜ አጠር ባለ ጊዜ ውስጥ ከፍተኛ የሆነ ህመም ነበር የሚሰማኝ የነበረው። መተኛት አልችልም፣ መብላት መጠጣት አልችልም፣ መቀመጥ አልችለም። ከባድ ነበረ። ጨጓራ መስሎ ጀመረ ይፈጠነ። እንደው በወቅቱ የምርመራ ውጤቱ ሲታወቅ እንዴት ባለ ስሜት ተቀበሉት ጉዳዩን? የመጀመሪያዎቹ አስር አስራ አንድ ቀናት እውነቱን ለመናገር አብዛኛውን ጊዜ ያሳለፍኩት በምርመራ ምን እንደሆነ ችግሩን ለማወቅ ከዛም ካንሰር መሆኑን ስሳቅ በጣም ምንድነው መገረም ስሜት ነው የተሰማኝ። ከመደንገጥ በፊት መጀመሪያ ያው ሾክ አለ፣ እንዲ እንዴት ሆኖ ማለት አይቀርም እና ሬር ካይን ኦፍ ካንሰር እና ሶ ቦታውም ጭምር ኦንሊ ኦን ደሊቨር ጉበት ላይ ብቻ ነው ይሄ አስደንጋጭ ነበረ። ምንድን ነው እንዴት ነው ምናምን ትላለህ። መልስ ደግሞ የለውም። ካንሰር ይሄ አብዛኛውን ጊዜ ጉበት ሲባል እኛ ሀገር የምናውቀው ከመጠጥ ጋር የተያያዘ እንደዛ ነገር ነው። በጣም ብዙ አይነት የጉበት ካንሰሮች አሉ። ይህኛው ደግሞ ዲፍረንት ነው። የሊምፋቲክ ሲስተም የሰውነት የመከላከል አቅምን ከሱ ከእሱ ጋር የተያዙ ነገሮች ናቸው እና እንደ ማንኛውም ሰው ሾክ ነው ግን ደግሞ በጣም ፎከስድ ነበርኩኝ ማድረግ የሚገባኝ ነገር ላይ ነበረ። ፎከስድ ማድረግ የነበረው ያው እንደሚታወቀው የኛ አኗኗር ቤተሰብ አለ፣ የቅርብ ወዳጅ ማህበረሰብ አለ እና በቅድሚያ ስለሚሆንብን ነገር የሚያውቁት የቅርብ ወዳጆቻችን እና ቤተሰቦቻችን ናቸው። እና ቤተሰቡ የነበረው መረዳትና መቀበልስ ምን ይመስል ነበር? በተፈጥሮ እንግዲህ እንዳልከው ቤተሰብም ዙሪያ ያለውም ሰው የሚገጥመኝን ቻሌንጅ ኦፕን ሆኜ ፋክቶችን ለመሰብሰብ ሞክራለሁ። ፋክቶቹን ካየሁኝ በኋላ ጭንቅላቴ ፕሮሰስ እንዲያደርግ ፈቅዳለሁ። ከዛ በኋላ ሼር ማድረግ ለሚገባኝ ሰው አጠገቤ ላሉ ሰዎች የምደብቀው ነገር የለም፣ በተፈጥሮ እንደዚህ ስለሆንኩኝ። ሌላው ነገር ደግሞ ዊ ዶንት ኮንትሮል አውር ላይፍ፣ ህይወታችንን ኮንትሮል አናደርገውም። ስለዚህ ቀለል ባለመልኩ ነው ቤተሰቦቼንም ሁላችን የሚያወቅ ነው። በጣም ፈጣን አይነት ስቴጅ ፎር የሚባል ካንሰርም ስለነበረ፣ ፎከሳችን ደግሞ አብዛኛው ትኩረታችን የነበረው ሕክምና ለማግኘት ወዴት ሀገር መሄድ ወደሚለው ነበረ። በዚህ ሁሉ መካከል ግን የመጀመሪያዎቹ ሪስፖንሶች ትልቁ አካል ጸሎት ነው፣ ከአምላክ ጋር መነጋገር ነው፣ ከእግዚአብሔር ጋር መነጋገር ነው እና ዙሪያ ያሉትን ባለቤቴም፣ ቤተሰቦቼም፣ ልጆቼም፣ እናት አባት፣ እህት ወንድሞቼ ትልቅ ፋሚሊ ነው ያለን፣ ብዙንም ከእግዚአብሔር ጋር መነጋገር ነው የጀመር ነው እና የመጀመሪያቸው፣ ሴቶች እንደዚህ ነው የሚመስሉት። አይቲንክ ማንም ሰው ደግሞ የሚያደርገው እንደዛ ይመስለኛል። አንዱ በጣም ብዙ ሰዎች እንዲነጋገሩ ያደረገው ነገር ወይዘሮ ሌሊሴ በተለይ በይፋዊ የማህበራዊ ትስስር ገጾ ስለሆኑት ነገር በምስል አስደግፈው መረጃዎችን አጋርተው ነበረ እና አንደኛ ስለምን ይህንን ነገር ይፋ ማድረግ ፈለጉ? ምን ነበር አላማው? ስንት ያስበው ስንቴ አሰላስለው የተወሰነ ነው? ምክንያቱም ብዙ አልተለመደም። እንደሚያውቁት ቱ ቢ ሆነስት የዛሬ አራት ቀን ወይ ሰሞኑን ፖስት ያረኩት ብቻ አልነበረም። ከዚህ በፊትም ተመሳሳይ የሆነ ፖስት አድርግ ያለኝ ሰው ግን፣ ብዙም ኖቲስ አላረገውም ወይ አልገባውም። ጥቂት ቢሮ አብረን የምንሰራ ሌሎችም የሚቀርቡ ሰዎች ናቸው። ከወራት በፊትም እንደዚሁ ፖስት አድርጌ ነበረ። የዛኔ ሰው ብዙ አድገባው መሰለኝ። ይሄኛው ደግሞ በጣም አይ ቲንክ ሬቻ ጋር ተያይዞ የተለያዩ ፕሮግራሞች ላይም ስላልነበርኩኝ የት አለች የት ሄደች የሚሉ ነገሮችም ስለነበሩ ይሄኛው አቴንሽን አገኘ። አጋጣሚ እኔ ደግሞ ራንደም የሆነ ቀኔን ቁጭ ብዬ ከምንሰራበት ኮርነሬ ላይ ፊል ያረኩትን ነገር ነበረ የለጠፍኩትና እና ይህ ሼር የማድረግ ነገር ሄለው ኤቭሪዋን አይም ፋይቲንግ ካንሰር ብዬ ለመናገር አናውንስመንት ሳይሆን ማይ ዴሊ ሩቲን ምን እንደሚመስል ሼር ለማድረግ ነው። እዛ ውስጥ ደግሞ እኔ ለእንደዚህ ነገሮች ብዙ አይከብደኝም። ቢካ በጣም ረዥም ወጣትነት እድሜይን የስራ ህይወቴን ያሳለፍኩት ኤች አይ ቤድስ ላይ በመስራት ነው። ዋይዘ ወይ እኛም ኤክስፔሪንስ ስላለኝ እኔ ካንሰርም ሴም ቲንግ ነው። በኢትዮጵያ በማህበረሰብ ውስጥ ሰዎች አያወሩትም፣ አይናገሩም። ይሄ ግን መሆን የለበትም። አንድ ችግር ሲገጥም እንደ ሰው ምንነቱን ካወቅክ በኋላ ለዛ ተዘጋጅተህ ነገሮችን ከመቀበል ይጀምራል ብዬ አስባለሁ። እኔ ደግሞ ታቡንም በመስበር ፐርሴፕሽንንም በመዋጋት ሳሰለጥን ስሰራ የኖርኩ ሰው ስለሆንኩኝ ካንሰርንም ዘሴም ቲንግ መጨረሻ ላይ ግን ከሁሉ በላይ ደግሞ ህይወታችንን እኛ ኮንትሮል አናረግም፣ የሚመጣብንን አናቅም። ስለዚህ ከመጣ በኋላ ግን ራሳችንን አዘጋጅትን ሀዊ ሪስፖንድ ቱ ቲንግስ ለሚመጡብን ተግዳሮቶች የምንመልሱ አመላለስ ላይ በመዘጋጀት በመቀበል አምናለሁ። ለዛ ይመስለኛል። ብዙ ጊዜ በተለያዩ የስራ ሁኔታዎች እርስዎ ጋር የመነጋገር የማውራት እድል ነበረኝ። እኔ ያስተዋልኩታለ ሌሎችም የሚጋሩት አንድ ነገር በጣም በስራው ላይ ያለውት ጥንካሬ ነው። እሱ ብቻ ሳይሆን ይህንን ነገር የተቀበሉበት መንገድ ራሱ ብዙ ሰዎች እንዲነጋገሩ እንዲያወሩበት ስለ ጥንካሬው ስለ ብርታቶ ሀሳብ እንዲሰጡ አድርጓል። እና እኔ አንድ ማወቅ የምፈልገው ነገር የዚህ ሁሉ ጥንካሬ ምክንያት ወይ ደግሞ ሚስጥር ምንድን ነው? እንዲህ አይነቱን ነገር ለመቀበል እኔ ትልቁ መሰረት እግዚአብሔርን ማወቅ ነው። ማን እንደሆነ ከየት እንደመጣን ካወቅን ዛሬ ነው የተሰጠን ብዬ አምናለሁ። የምንኖርበትን ኑሮ ለምን ፐርፐዝ እንደምንኖር ካወቅን እና ምንሄድበትን ካወቅን በምንወጣበት በምንወርድበት ሁሉ ቀላል ይሆናል በእግዚአብሔር ጸጋ። ጋድ ኢዝ ማይ ፋውንዴሽን፣ እግዚአብሔር መሰረቴ ነው። በማልፍበት ሁሉ ደግሞ እግዚአብሔር ከኔ ጋር እንደሆነ ስለማውቅ ነው። ሌላኛው ነገር ደግሞ እድለኛ ሆኜ በጣም የሚገርም የፋሚሊ ሰፖርት ፍቅር፣ ከፋሚሊ አልፎ ወዳጆች አብረን የምንሰራ አብረን የምንወጣ መንገባ የሚገርም ወዳጆች አሉኝ። የሶሻል ሰፖርት ሲስተም በጣም ሰፊ ነው፣ ጠንካራ ነው። የሚወድ ባለቤት፣ አንድሳንድ የሚያደርጉ ያደጉ ልጆች የሚገባቸው የዘንድሮ ልጅ ደግሞ አንባቢ ነው፣ ያውቃል። አብረን የምናልፍበትን መንገድ አብረን ነው ተነጋግረን። ከኔው ጋ ነው እየተጓዙ ያሉት እናት አባት፣ እህት ወንድሞቼ፣ ጓደኞቼ እና የስራ ባልደረቦች ከዛም ደግሞ የክልል ፕሬዚደንት ፕሬዚደንት ሽመልስ አብዲሳም ሆል ጎቨርንመንት ካቢኔት ሰፖርት ሲስተም በጣም ወሳኝ ነው። በእንደዚህ አይነት ቻለንጆች ውስጥ ስታልፍ ዙሪያ ያሉ ቤተሰቦች፣ ዙሪያ ያሉ ዘመድ አዝማዶች ወይም ደግሞ ወዳጅ በቃ ሰው በጣም አስፈላጊ ነው። ሰው በጣም ትልቅ ነገር ነው። እግዚአብሔር፣ ሰው ሶስተኛ ደረጃ ደግሞ የህይወት የፕሪንስፕልም ሲምፕል ነው። ኢዚ ዛሬን የተሰጠን ብዬ ስለማመን ዛሬን ግሬትፉል መሆን ማመስገን ይገባል። ዛሬን ስታመሰግን ነገን ደግሞ እግዚአብሔር ያደርሰሃል። ሶ እነዚህ ነገሮች ስትሮንግ እንደሆን ረድተውኛል። አሁንም ሕክምና ላይ ነውት እንደነገሩኝ እና ቀኖ እንዴት ያልፋል፣ ከሕክምና ባለፈ እንዴት ነው የሚያሳልፉት? ቀኔን በመጸለይ በማንበብ ቴድቶክ የሚባሉ ፕሮግራሞች አሉ። እነሱ ላይ ከሊደርሽፕ ጋር ከኢንተርፕሪነርሽፕ ጋር የተያዙ ጠቃሚ ጠቃሚ እነሱን መለከታለው። ዶክመንተሪ በጣም ብዙ ዶክመንታሪዎችን ለማየት እድል አግኝቻለው ከብዙ ጊዜ በኋላ ጊዜ አግኝቼ ደግሞ መጽሐፍ መጽሐፎችን ለማንበብም ጊዜ እያገኘ ነው። አንዳንድ የቢሮ ስራዎችን ደግሞ እንደ አስፈላጊነቱ ተለቅ ተለቅ ያሉትን እከታተላለው። በተረፈ ግን መጽሐፌንም ደግሞ እየጻፍኩኝ ነው። ወክ ለማድረግ አፒታይቱ ሲኖርም ደግሞ ወጥቼ ከአፓርትመንቴ ወክ አረጋለው። በዚህ መሀል ደግሞ ኦፍኮርስ ቤተሰብን አዋራለው። ልጆቼን ትምህርታቸውን እከታተላለው። ባለቤቴን አዋራለው። እናት አባቴን ወንድሞቼን አወራለው። አንድ ጓደኛም አለችኝ። ጠዋት ና ማታ አብረን የምንጸልይ እንደዚህ አይነት ሰፖርት ሲስተም በጣም አስፈላጊ ነው የምመክረው ነገርም እስካሁን ባለው ነገር እኔ እንግዲህ ገና ነኝ እየታከምኩኝ ነው መጨረሻውን እግዚአብሔር ነው የሚያውቀው ግን ሀዋያም ሀንድ ሌንጌት የእግዚአብሔር ጸጋ ነው ሰዎችም ሳይደነግጡ ከደነገጡም ደግሞ ከዛ ስሜት ውስጥ ቶሎ በመውጣት ህይወትን አጀስት እያደረጉ መቀጠል እንደሚያስፈልግ ማመን ያስፈልጋል እንደዛ ነው። መግቢያዬ ላይ እንግዲህ እርስዎን ካገኘን ስለ ቱሪዝም አለማውራት በፍጹም አይቻልም እያልኩኝ ነበረ። ከእርስዎ ጋር እየተነጋገርኩ ባለውበት ጊዜ እንግዲህ የጎንደር ፋሲለደስ ቤተ መንግስት በይፋ ተመርቋል። በብዙ የሀገራችን አካባቢዎች ደግሞ እንዲሁ እየተሰሩ ያሉ በጣም በርካታ ስራዎችም አሉና ቁጭት ወደ ቱሪዝም እንዲገቡ እና ደግሞ እዛ ያለውን ጸጋ እንዲገልጡ በተለይ ደግሞ በኦሮሚያ ቱሪዝም ኮሚሽን ብዙ ስራዎችንም ሰርተዋል እና እንደ ሀገር ያለንበት የቱሪዝም እንቅስቃሴ ለእርስዎ እንዴት ያለ ትርጉም አለው? የቱሪዝም ነገር ከሀሳብ ተነስቶ ከፖሊሲ ተነስቶ ከፖለቲካል አጀንዳነት ተነስቶ ወደሚቆጠር መሬት ላይ ጠብ ወደሚል ፕሮጀክቶች መቀየር መጀመሩ ያም ደግሞ ገበያን እያመጣ ስለሆነ የሀገር ውስጥም የውጭ ሀገርንም ቱሪስት ፍሰትን እየጨመረ ስለሆነ በጣም ያስደስተኛል። ይህንን በህይወቴ ስላየው አም ቨሪ ሃፒ። ሌላው ነገር ደግሞ ኢትዮጵያ በአጠቃላይ ሁለተኛው ነገር ኢትዮጵያ በጠቅላላ ያላትን ምን ሀብት አላት የሚለውን እንደየአካባቢው እየታየ ለዛ የሚሆኑ ስራዎች እየተሰሩ ከሶማሌ ራሱ አካባቢ የሚመስል የሸበሌ ሎጆችን ብትመለከት፣ እስከ የግድባችን ድረስ ያለውን ሀብት ቤኒሻንጉል ጉሙዝ ብትመለከት፣ ገራልታን ብትመለከት፣ አርባ ምንጭን ብትመለከት ድሬዳዋ ሀረርን ብትመለከት፣ ኤቭሪዌር እነዚህ ነገሮች በሙሉ እንደ ትልቅ አጀንዳ ሆኖ በማየቴ ፕሮጀክቶች እየመጡ ስለሆነ ህዝብን በዛ ስለሚጠቀም በጣም በጣም ደስተኛ ነ ። መጽሐፍ እየጻፉ እንደሆነ ሰማሁኝ። ስለ መጽሐፉ ቢነግሩኝ በጣም ደስ ይለኛል። ይዘቱ ምን ደረጃ ላይ ነው? ስ ቢካሚንግ ስሩ ሊደርሽፕ ነው። እንዴት አድርገን ልትረዳው ትችላለ? ሊደርሽፕ ኢዝ ቢካሚንግ ነው ማለት ሊደርሽፕ በየቀኑ ትማራለህ። ከዛ አዳፕት ታደረጋለ። ከዛ በኋላ አስፓየር ታደረጋለ። ይሄ ከቲሜጋ ቁጭ በያ አንድ ቀን ዲስከስ አደረግ። ኢንስፓይሬሽኑ የመጣው መጽሐፍ እኮ መጽሐፍ ፈልግ ነበረ ያለኝን ኤክስፔሪንስ ሰው ብዙ ሰዎችም ስለሚጠይቁኝ አብረን እንዴት ቪዚት ኦሮሚያን ከቲሜጋ ቢልድ እንዳደረግን ብዙ ሰዎች ይጠይቁኛል፣ እና መጽሐፍ ብጽፊ ይሉኝ ስለነበር አንድ ቀን ግን ቁጭ ብለን ስንወያይ ኦርጋናይዜሽኑን አምስት ዓመት ሞልቶታል። አሁን ቪዚት ኦሮሚያ ኦሮሚያ ቱሪዝም ኮሚሽን ና ሪፍሌክት ሳረግ ከአፌ ሳላስበው ብዙ ጊዜ ሳስብ የነበሩን ሰመርያዝ የሚያደርጉ ነገሮች ካፌ ወጡ እና ምንድን ያልኩት ዊ ለርን ዊ አዳፕት ኤን ዊ አስፓይር አልኩኝ። በቃ የመጽሐፉ ዋና አካልም እንደዛ ነው። ሊደርሽፕ ኢዝ ቢካሚንግ ምንድን ነው እየሆንከው በምን በመማር አዳፕት በማድረግ ከዛ ደግሞ አስፓይር በማድረግ የተሻለ ነገርን ደግሞ በየቀኑ ወደፊት ለማየት በመሞከር የሚኖር ኑሮ ነው ብዬ ነው በቃ። አመራርነት ወንበር ስለተሰጠህ እና ኦቶሪቲ ስላለ ቁጭ የምትልበት ብቻ ሳይሆን በየቀኑ እየተማርክ ራስን ለዛ ለተማርከው ነገር ደግሞ እየቀየርክ አዳፕት እያደረግ ከዛ ደግሞ ሌላም ደግሞ አዳዲስ ነገሮችን አስፓየር የምታደርግበት ፕሮሰስ ነው ብዬ ስላመንኩኝ ሰው መጽሐፉ በዛ አቅጣጫ ነው። ቢካሚንግ ሊደርሽፕ እንደዚ አይነት መጽሐፍ ነው። ሀፍ ወይ እጅ እናያለን። እግዚአብሔር ፈቅዶ ካኖረኝ ያልቅና እናስመርቃለን ብያስባለሁ። በጣም ደስ ይላል እንግዲህ ወጥቶ እናነባዋለን። ምን ያስባሉ? እንደ ቅድ ከስራው ጋር በተገናኘ ቲዩብ ውስጥ አሁን የሰሞኑን የሰውንም እንደ ፊድባክም ሪያክሽንም ስመለከት ከፍተኛ ጋፕ ያለብን አንዱ ነገር አሁንም ኢትዮጵያ ውስጥ እየሰፋ እየተስፋፋ እየጨመር ያለ ነገር ነው። የካንሰር ፋውንዴሽን ሰዎችን መርዳት የሚችል ባቋቁም ደስ ይለኛል ከወዳጆች ጋር ከሰዎች ጋር ሆነን ሰዎችን የሚደግፍ ህክምናቸው ላይ እንደው በጣም ክሪቲካል የሆኑ ነገሮችን ሰፖርት ማድረግ የሚችል ተቋም ቢኖር ደስ ይለኛል በተረፈ ግን ደግሞ ያው ተመልሼ ወደ ሀገሬ የመመኘው ነገር ሰርቪስ ማገልገል ምን ያህል እድለኝነት እንደሆነ የበለጠ ተረድቼበታለሁ ከሰው ሪያክሽንም ከሰው ፊድባክም እኔም እንደዛ ነው ማምነው ተመልሼ ደግሞ እንደገና ሀገሬንም ህዝቤንም ማገልገል ብቀጠል እወዳለሁኝ። እነዚህን ለማስበው አመሰግናለሁ። በጣም ጥሩ ያው ነገሮች መልካም ይሆናሉ። እንገናኛለን ደግመን። በአድማጮች ስም በጣም አመሰግናለሁ ወይዘሮ ሌሊሴ ዱጋ። ሰለሞን እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ድኝ ለሀገሬም ያብቃኝ፣ እንድንገናኝም ይርዳን እግዚአብሔር። ቴንክ ዩ። እሺ